ቸርስ ወዳጅነህና በአንድ ልጅ በእርሱ ያለ ክብር ላንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬ ለዘውትርን ለዘላለሙ አሜን። አቤቱ እስከ መቼ ፈጸመ ትረሳኛለህ? እስከ መቼ ፊትን ከእኔ ትመልሳለህ ትመልሳለህ? እስከ መቼ በነፍስ ያዘን እኖራለሁን? እስከ መቼ ልጆር ጊዜ ትጨነቅብኛለችን እስከ መቼ ጠላቶች በእኔ ላይ ይታበዩና? አቤቱ አምላኬ ተመልከተኝ ስማኝ ስማኝ፣ ለሞት እንዳያንቀላፋ አይኖቼን አብራቸው። ጠላቶች አሸነፍነው እንዳይሉ የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው። እኔ ግን በቸርነትህ ታመንኩ፣ ልቤም በማዳንህ ደስ ይለዋል። የረዳኝ እግዚአብሔርን አመሰግነዋለሁ፣ ለልዑልም እግዚአብሔር ስም እዘምራለሁ። ስጦታ መጀመሪያ ኢየሱስ ክርስቶስ ሆይ የዓለምን ኃጢአት የምታረቅ የእግዚአብሔር በግ አንተን እና ይቅርበለን በአባት በጥበብ መስፈርት ከሰማይ ወርድሃልና አንተ የፈጠርከው ሞ የተለዋጭ የሆነ ፍጥረትን ታድን ዘንድ በንፋስ ክንፍ የሚሄዱትን መላይት ረቂቃን የሚያገለግሉትን የእሳት ነበልባል የሚያደርጋቸው ምድር አይቶ እንድትንቀጠቀጥ ያደርጋታል። ተራሮች ዳሰሳቸዋል ይጨሳሉ። አለመን ያስክ አንተ አምላካችን እግዚአብሔር ወይ በሶጣ መንፈስ ወገኖችን አድናቸው። አቤቱ አምላካችን ሆይ በስጦታ መንፈስህ ወገኖችን እንዳሳሰኛቸው ጭንቁን ነገር የምታቀል የተቸገረውን የምትረዳ አንተን የሐዋርያት ጌታቸውን የዳን ገንዘባቸው ተስፋ ላጡ ሰው የተስፋቸው ሙታንን የምታነሳቸው ኢየሱስ ክርስቶስ ሆይ ለአብ ኃይሉ ጥበቡ የምትሆን አንተን እናመሰግናለን። ዛሬም ዘውትርም ለዘላለም አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደፊት ይድረስ በመከ ከሬ ቀን ፊትህን ከእኔ አትመልስ፣ ጆሮ ወደ እኔ አዘንብል፣ በጠራው ቀን ፈጥነ ስማኝ። ዘመኑም እንደ ጢስ አልቋልና ጥንቶቼም እንደ ሆንኩ ጠላቶች ሁል ጊዜ ሰድጎኛል፣ ጠጥቻለሁ እና ከቁጣ መቅሰፍት የተነሳ ደርቅ ያለው። አንተ ግን አቤቱ ለዘላለም ትኖራለህ

ን መቻል ለተጠበቀ ቤተክርስቲያናችንን አባታችን በሰማይ የምትኖር ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ። ለሰይጣን ከመሸነፍ ከመዋረድም አድነን። በየጊዜ በየሰዓት ሁሉ ያለ ድቃሚ ያለ ሀኪ ስናገለግለ ዘንድ እርዳን። አንድ ልጅ በእርሱ ያለ ክብር ጡን ላንተ ይገባል ዘላለሙ አሜን። አቤቱ በመዓትህ አትቅሰፈኝ በመቅሰፍትህም አትገስጸኝ። ፍላጻዎችህ ገብተውኛል። ሰለ ስግድነት የለም ከኃጢአቴ ፊት የተነሰለ አጥንቶቼ ሰላም የላቸውም። ኃጢአቴ ከራሴ ጸጉር በስተ

ጠባይ ከበረዶ ይልቅ ነጭ። የሰበርሃቸው አጥንቶች ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌ ሁሉ ደምደምስስ አቤቱ ንጹህ ልብ ፍጠ ትጣለኝ ቅዱስ መንፈስ ከእኔ ላትወሰድብኝ የማዳንን ደስታ ስጠኝ። በጽኑ መንፈስም ደቶች ወደ ኃጢአተኞች ወደ አንተ ይመለሳሉ።

በሰውነታችን ላይ የሚያድን ምረት ይምጣ። ደስ የሚመጠት ሁሉ ጠብቀ እንደተናገርከው ተቀበለን። በእኛና በአንተ መካከል ሰላምን አድርግ ሰግድል